ሀብት ንብረት ልጆች አሉኝ ሚስት ግን የለኝም የአፍሪካው ቁጥር አንድ ቱጃር ማን ናቸው ፋይናንሻል ታይምስ የተባለው የእንግሊዝ ጋዜጣ የአፍሪካው ቁጥር አንድ ሀብታም አሊኮ ዳንጎቴ ሚስት እየፈለገ ነው ሲል ከሰባት ዓመት በፊት መዘገቡን ተከትሎ በአፍሪካ የሚገኙ ብዙ የትዊተር ተጠቃሚዎች ለትዳር ዝግጁ ነን በሚል ተጨናንቆ ነበር ወደ ልጅነት አልመለስም ስልሳ ዓመት ቀልድ አይደለም ነገር ግን ዝም ብለህ የሆነችን ሴት ለትዳር አትጠይቅም። ምክንያቱም አብሮ ጊዜ ማሳለፍ ከሌለበት ምን ያደርጋል ሲሉ አስተያየታቸውን ለጋዜጣው ተናግሯል። አሊኮ ዳንጎቴ አክለውም በአሁኑ ሰዓት በጣም ውጥረት የበዛበት የሥራ ዘርፍ ውስጥ ነው ያለሁት። ምክንያቱም የነዳጅ ማፈላለግ፣ የማዕድን ማውጣት፣ የማዳበሪያ እንዲሁም የተፈጥሮ ጋዝ ማጓጓዝ ላይ ተሰማርተን እየሠራን ነው ትንሽ መረጋጋትና እረፍት ማግኘት እፈልጋለሁ ብሏል። አፎዳ ሳሙኤል የተባለም በናይጄሪያ ታዋቂ ጋዜጠኛ ሰውየው ሚስት እንደሚፈልጉ ከተሰማ በኋላ ብዙ ሴቶች ምዝገባው የት ነው እያሉ በተደጋጋሚ ደውለውልኛል ሲል በኢንስታግራም ገጹ ላይ አስፍሯል። አንድ የትዊተር ተጠቃሚ ደግሞ ሰውየው ጾታ የማይመርጥ ከሆነ ለማግባት ዝግጁ ነኝ፣ ምግብ ማብሰል፣ ቤቱን መቆጣጠርና የፈለገውን ነገር ለማድረግ ዝግጁ ነኝ ማለቱ ብዙዎችን አስደምሟል ፏል። በቲዊተር ተጠቃሚዎች በኩል እየመጣ ያለው የእኔን አግባኝ ጥያቄ ያላስደሰተው ሌላኛው ተጠቃሚ ሰውዬው አሁን ያለበት ደረጃ ለመድረስ ምን ያህል እንደለፋና ውጤታማ ለመሆን ስለሚያስፈልጉ ነገሮች ብዙ ቢልም ሰዎች ግን ስለ ትዳር ያወራው ላይ ብቻ ማተኮራቸው ተገቢ አልነበረም ብሏል። ካለው የሥራ ጫና የተነሳም በቀን ለአምስት ሰዓታት ብቻ እንደሚተኙ የተናገሩት አሊኮ ዳንጎቴ የአርሰናል እግር ኳስ ደጋፊ በመሆኑ ቡድኑን ለመግዛት እቅድ እንዳላቸው በወቅቱ ተገልጿል። ዳንጎቴ በትውልድ ከተማቸው ካኑ እንዲሁም በሌጎስ ካሏቸው ሁለት ቤቶች በስተቀር ሌላ ሀገር ቀርቶ በሀገራቸው ናይጄሪያ ዋና ከተማ አቡጃ ሲሄዱ እንኳ በተከራዩት አፓርታማ ውስጥ ነው የሚያርፉትም። በውጭ አገር የመኖሪያ ቤት እንደሌላቸው መግለጻቸውን ተከትሎ ብዙ ናይጄሪያውያን በማኅበራዊ መገናኛ ብዙሀን እንደ አገር ወዳድ የወጡበትን ማህበረሰብ የሚወዱ ተደርገው ተቆጥሮላቸዋል። ብዙዎቹ የናይጄሪያ ባለሀብቶች በለንደን ዱባይና አትላንታ ቤቶች አሏቸው። ዳንጎቴ ከሀገራቸው ውጪ በአውሮፓ ወይም በአሜሪካ ቤት የለኝም፣ ምክንያቱም ደግሞ የናይጄሪያን ኢንዱስትሪ ማሳደግ ላይ ማተኮር ስለፈለኩ ብቻ ነው በማለት ገልጿል። ዳንጎቴ በፈረንጆቹ 1996 በለንደን የሚገኘውን ቤታቸውን እንደሸጡ የተናገሩ ሲሆን ከሽያጩ የተገኘውን ገንዘብም ወደ ንግዳቸው እንዳስገቡት ተናግሯል። ናይጄሪያዊው አሊኮ ዳንጎቴ በአንድ ወቅት አንድ አስገራሚ ነገር ሰሩም። በባንክ የተከማቸ ገንዘባቸው እሁን ገንዘብ ነው ወይንስ ቁጥር የሚለውን ማረጋገጥ ፈለጉና ባልተለመደ ሁኔታ አስር ሚሊዮን ዶላር ወጪ አዘዙም። ገንዘባቸውን በዓይናቸው አዩት፣ ዳሰሱት፣ አውጥተውም ወደ ቤታቸው ወሰዱት። ገንዘቡንም እያዩ። ለራሳቸው አሁን ገንዘብ እንዳለኝ አምናለሁ አሉ። ሼልፍ ቲዩብነን መርጠናና መሰግንም ለይተን አንተችም ዳንጎቴ የሚለው ስም በራሱ እውቅ የንግድና ኢንቨስትመንት የቢሊየነር መጠሪያ ሆኗል። የሲሚንቶ የአፈር ማዳበሪያና የነዳጅ ሽያጭ ስም ሲነሳ አብሮ ይጠራል። በብዙ ዘርፎች፣ በብዙ ሀገሮች ጠልቁ ገብቷል። ቢሊየነር ለመባል ሰላሳ ዓመታት ፈጅቶብኛል ይላል የአፍሪካው ቁጥር አንድ ባለሀብት አሊኮ ዳንጎቴም እንደ ቻይናው ቢሊየነር አሊባባ ከድህነት ተነስቼ ባለጸጋ ሆንኩ፣ እንደ አብዛኛው የአፍሪካ ምሁር እና ባለሀብት ከድሃ ቤተሰብ ተፈጥሬ፣ በባዶ እግሬ ተምሬ፣ ስራ ፍለጋ ተንከራትቼ፣ የሰው ፊት አይቼ ለዚህ በቃሁ እያለ የአሁኑን ስኬቱን ለማሳመር ያለፈ ታሪኩን ልብ ወለድና አሳዛኝ ለማድረግ ሲሞክሩ አይሰማም። እንደ አንዳንዶቹ የወላድ መሃን የሚያስብሉ የወላጆቻቸውን ንብረትና ሀብት አሸሼ ገዳሜ ሲሉ አላጠፉም። የዳንጎቴ ትጋት የጀመረው ከተደላደለ ሁኔታ ሳይሆን በድፍረት በብድርና በማያቋርጥ ራዕይ ነው። አሊኮ ዳንጎቴ የተወለዱት እንደ ኤሮፓ አቆጣጠር በ1957 ካኑ በምትባል ሰሜን ናይጄሪያ ውስጥ ነው። የትውልድ ሐረጋቸው በንግድና ቢዝነስ ላይ የተሰማሩ አውሳ የሙስሊም ቤተሰብ ይመዘዛል። ሀያኛው ክፍለ ዘመን ሳራ በረሃን አቋርጠው የሚነግዱ ስመጥር ሲራራ ነጋዴ ሀብታሞች አንዱ አያታቸው አልሐጂ ሐሰን ዳንታ ነበሩ። ይህ ቢዝነስ ለትውልድ እየተወራረሰ ቀጠለም። አባታቸው መሐመድ ዳንጎቴ የቢዝነስ ሰው ሲሆኑ ወላጅ ናታቸው መሬም ሳኑሲ ዳንታ ከሰሜን ናይጄሪያ ተጽዕኖ ፈጣሪ ነጋዴና ሀብታም ቤተሰብ ከሆነው ዳንታ ቤተሰብ የተወለዱ ናቸው። ዳንጎቴ ገና በልጅነታቸው ስለ ንግድ ቢዝነስ ሲወራ ያደጉ ናቸው። ይህ ወደ ቢዝነሱ ዓለም እንዲሰማሩ ፍላጎት አሳድረውብኛል ይላሉ። ራሳቸው ዳንጎቴ ስለ ልጅነታቸው ሲናገሩ አያታቸው በእሳቸው አስተዳደግ ውስጥ ከፍተኛ ሚና እንደተጫወቱ ይነገራል። በልጅ ልጃቸው ውስጥ ያለውን የሥራ ፈጣሪነት መንፈስ ለማነሳሳትም ረድተዋል። የስምንት ዓመት ልጅ እያሉ ከአያቱ የተሰጠውን የኪስ ገንዘብ ጣፋጭ ነገር በመግዛት ለሌሎች አትርፎ ይሸጥም ነበር። ለአሁኑ ዳንጎቴ መሰረትም ሆኗል ይላሉም። በትውልድ ከተማቸው ሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላም በግብፅ ካይሮ አልሐዛር ዩኒቨርሲቲ ቢዝነስና ኢኮኖሚክስ አጥንተዋል። በዚህም የትምህርት ቤት እውቀት ብቻ ሳይሆን ዓለም አቀፍ ኢኮኖሚ እንዴት እንደሚንቀሳቀስ እንዲረዱ አስችሏቸዋል። በ1970 ትምህርታቸውን አጠናቀው ከግብፅ እንደተመለሱ መጀመሪያ ያደረጉት ከአጎታቸው አምስት መቶ ዶላር ተበደሩ። ያቺ 500 ዶላር በናይጄሪያ ከፍተኛ ተፈላጊነት ያላቸው ስኳር፣ ሲሚንቶ፣ ጨውና ሩዝ መነሻ መነገጃ በመሆን የዛሬው ቢሊዮን ካፒታል መድረሻም መነሻም ለመሆን በቃች። ከሸቀጥ ንግድ እስከ ዓለም አቀፍ ግዙፍ ኢንዱስትሪ ጅማሪያቸው ከዚህ ተነስቷል። በሌጎስ ናይጄሪያ በአንድ የንግድ ቦታ የተጀመረው ስራ ጉዞውን ቀጠለም። የዳንጎቴ መስራች አሊኮ ዳንጎቴ በሲሚንቶ በስኳርና በዱቄት በመሳሰሉት ሸቀጦች በመገበያየት በማስመጣትና ናይጄሪያ ውስጥ በመሸጥ ነበር የስኬት ጉዟቸውን የጀመሩት። ዳንጎቴ ትክክለኛው ሀብት በማኒፋክቸሪንግ ውስጥ እንዳለ በመገንዘብ በፍጥነት ከመሸጥ ወደ ማምረት ገቡ። በመጀመሪያም በስኳር ማጣሪያም፣ ከዚያም በጮ ፋብሪካና ሲሚንቶም እያሉ ቀጠሉ። ጅማሬያቸው ቀላል መስሎ ቢታይም መዳረሻቸው ልቆና ገዝፎ ተገኘም። ገና በለጋነታቸው ችግር የስኬት ምንጭ ነው የሚለውን የቢዝነስ መርህ እየተረዱ ይመስላል። በዚህ ሕሳቤ ሰዎች በየቀኑ የሚፈልጓቸውን ሸቀጦች መለየትና አቅርቦታቸውን መቆጣጠርም ጀመሩ። ፍልስፍናቸው አንድ ሀገር ከሌሎች ሀገራት የሚያስመጣውን ምርት በሀገር ውስጥ ማምረት እንዳለበት ያወሳል። ይህ ስልትም ዳንጎቴ ነጋዴ ብቻ ሳይሆኑ ብሔራዊ ስትራቴጂስትም አድርጓቸዋል። በተግባርም ናይጄሪያን ከሲሚንቶ አስመጪነት ወደ ላኪነት ቀይሯታል በምዕራብ አፍሪካ ውስጥ የትኛውንም ትልቅ ግንባታ ካዩ መሰረቱ በዳንጎቴ ሲሚንቶ የጸና ነው ዳንጎቴ እንደ ኤሮፓ አቆጣጠር በ1990ዎቹ መገባደጃ ላይ ከስኳር ማጣሪያ ጀምሮ የራሳቸውን የምርት ፋብሪካዎች መገንባት ጀመሩ ይህ እርምጃ ንግድን ከአካባቢው ጋር በማዋሃድ ከውጭ የሚመጡ ምርቶችን በአገር ውስጥ መተካት ማስቻለም ከትሑት ጅማሬዎች እስከ ሀጉራዊ የበላይነትንም እንዲቀዳጁ አስችሏቸዋል። በአሁን ወቅት በዓለማችን ላይ ካሉ ስኬታማ ባለሀብቶች ተርታ መሰለፍ የቻሉት ባለሀብቱ የአስራ አምስት ኩባንያዎች ባለቤት ሲሆኑ በሲሚንቶ ማምረት፣ ነዳጅ በመፈለግ፣ ማዕድን በማውጣት፣ የማዳበሪያ ፋብሪካ፣ የተፈጥሮ ጋዝ በማጓጓዝና በሌሎች ዘርፎች ላይ ተሰማርተዋል። ባለሀብቱ ናይጄሪያን ጨምሮ በሀያ አፍሪካ ሀገራት በቢሊዮኖች ዶላር የሚገመት ሀብት ኢንቨስት አድርጓል። በሲሚንቶ ዘርፍ ከናይጄሪያ በተጨማሪ በኢትዮጵያ፣ ታንዛኒያ፣ ደቡብ አፍሪካ፣ ዛምቢያ፣ ሴኔጋል፣ ካሜሮን፣ ኮንጎ ሪፐብሊክ፣ ጋና ና ኮት የሲሚንቶ ፋብሪካዎችን ገንብተዋል። በናይጄሪያ ሌጎስ የአፍሪካ ግዙፉን የነዳጅ ማጣሪያ በመገንባትም ጋናና ደቡብ አፍሪካን ጨምሮ ለአፍሪካ ሀገራት ነዳጅ ያቀርባሉ። አሁን ላይ የአውሮፕላን ነዳጅና ከባድ ናፍጣን ወደ አውሮፓ ለመላክም እየተንቀሳቀሱ ሲሆን ባለሀብቱ በግብርና፣ ምግብ ማቀነባበሪያ፣ በስኳር፣ በፋይናንስ አገልግሎት፣ መሰረተ ልማትና ኢነርጂ፣ ማዳበሪያ፣ በምግብ እና መጠጥ እንዲሁም በቴሌኮሙኒኬሽን፣ ኮንስትራክሽን እና ሌሎች ዘርፎች ተሰማርቷል። በብረታ ብረት በታዳሽ ኃይል በጤናና ፋርማሲውቲካል ዘርፎችም ሀብቱን ኢንቨስት በማድረግ ስኬታማ መንገድ ላይ ይገኛሉ። በተያዘው አመት 25 ቢሊዮን ዶላር የሚጠጋ ሀብት ባለቤት እንደሆኑ ተገምቷል። አሊኮ ዳንጎቴ አይናቸውን ኢትዮጵያ ላይ ከጣሉ አስር አመታት በላይ ተቆጥሯል። ግንቦት 27 ቀን 2007 ዓ ም ያስመረቁት ግዙፍ የሲሚንቶ ፋብሪካ በአፍሪካ ካላቸው ግዙፍ ኢንቨስትመንቶች መካከል ግንባር ቀደሙ ነው። ፋብሪካው በኢትዮጵያም የበኩር ፕሮጀክታቸው ሲሆን በአመት 2.5 ሚሊዮን ቶን የማምረት አቅም አለው። ፋብሪካው በወቅቱ በኢትዮጵያ የሲሚንቶ ገበያን ማረጋጋት ያስቻለ ኢንቨስትመንት ነው። አሁን ላይ ዳንጎቴ በኢትዮጵያ ባደረጉት ኢንቨስትመንት በጣም ደስተኛ እንደሆኑ ይናገራሉ። በተለይ በቅርቡ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይትና አጠቃላይ የሀገሪቱ የኢንቨስትመንት ከባቢ ላይ ባዩት ተስፋ ሙገር በሚገኘው የሲሚንቶ ፋብሪካቸው ላይ ከፍተኛ የማስፋፊያ ስራ እንደሚያደርጉና የፋብሪካውን የማምረት አቅም በእጥፍ በማሳደግ በአመት ወደ አምስት ሚሊዮን ቶን ሲሚንቶን እንደሚያመርቱ ተናግሯል። በኢትዮጵያ የስኳር ኢንዱስትሪ ውስጥ አዳዲስ ኢንቨስትመንቶችን ለመጀመር ፍላጎት እንዳላቸውና የኦሞ ኩራዝ ስኳር ኩባንያን እንደሚያለሙም ይነገራል። ባለሀብቱ የግብርና ምርታማነትን ለማሳደግ የሚረዳው የተፈጥሮ ጋዝ ክምችት ከተገኘ በኋላ በኢትዮጵያ የዩሪያ ማዳበሪያ ማምርቻ ፋብሪካ ለመገንባት ወስኗል። ይህም አፍሪካ በምግብ ራሷን መቻል አለባት ለሚለው ሀሳባቸው ስኬት እንደ አንድ አቅም የሚታይ ተደርጎ የሚወሰድ ነው። አሊኮ ዳንጎቴ ስራቸው ዓለም ያወቃቸው በሺዎች የሚሳተፍባቸው ቢሆንም የግል ህይወታቸውን ግን እምብዛም ይፋ አይደለም። የመጀመሪያ ባለቤታቸው ወጣት እያሉ በወላጆች ምርጫ ቢዳሩም ትዳራቸው ብዙም ሳይቆይ ይፈርሷል። ከአንድ ጊዜ በላይ ያገቡ ቢሆንም አሁን ላይ ሚስት የላቸውም። ሶስት የአብራካቸው ክፋይ ሴት ልጆቻቸውና አንድ ያሳደጉት በድምሩ አራት ልጆች አሏቸው። ሴቶቹ አሊማ፣ ፋጡማና ማርያ ሲባሉ ወንዱ አብዱራህማን ፋሳይ ይባላል። አሊማ ዳንጎቴ የአባቷን ቢዝነስ በዋና ስራ አስፈጻሚነት ዳንጎቴን ኩባንያን ስለምትመራ በብዙ ሰዎች ትታወቃለች። ልጆቹ ከውርስ ይልቅ ማፍራት ላይ እንዳለባቸው አምናለሁ በዚህም በራሳቸው መንገድ በመሰማራት የሥራን ክቡርነት እንዲረዱ እፈልጋለሁ ሲሉ አሊኮ ዳንጎቴ ስለ ልጆቻቸው አስተዳደግ ተናግሯል። ሼልፍ ትዩብነን መርጠናና መሰግንም ለይተን አንተችም አበቃን። ሰላም